እንደሚታወቀው እንግዲህ በትላንትናው ዕለት ለሁለቱ ብፁዋን አባቶች ማለትም ለብፁህ አቡነ ዲዮስቆሮስና ለብፁህ አቡነ ሳዊሮስ አቀባበል እንደተደረገላቸው የሚታወስ ነው። ታዲያ በዚህ መሀል ብዙሀኖቻችን ያላስተዋል ነው እጅግ የሚደንቅ የታሪክ ክስተት ተፈጥሮ አስተውለናል። ሁለቱ ወንድማማች ብፁዋን አባቶችም ዳግም ወደ ሹመት መጥተዋል። እንዴት እነዚህ ሁለት ብፁዓን አባቶች ዳግም ከዘጠኝ ዓመታት በኋላ ሹመትን ሊያገኙ ቻሉ? በርዕሰ አድባራት ወገዳማ ጣና ቂርቆስ የደረሰ እጅግ አሳዛኝ ክስተት እንዳለ የሚታወቅ ነው። ታዲያ ይህንንም ተከትሎ ለመላው ኦርቶዶክሳዊ ምእመን ከርዕሰ አድባራት ወገዳማ ጣና ቂርቆስ አባቶችና እናቶች ገዳም መግለጫ ወይም ደግሞ መልእክት ተላልፏል። በዚህ መልእክት ላይ እንግዲህ የ ሰዓት ቃጠሎ መንስኤውና የደረሱ ውድመቶችን የሚያሳዩ መረጃዎች ጭምር ተሰጥቶበታል መልእክቱ ምን ይሆን የምናደርሷችሁ ጉዳይ ይሆናል በትላንትናው እለት በተደረገው የብፁዓን አባቶች የአቀባበል መርሃ ግብር ላይ የተለያዩ መልእክቶች ተሰጥተውበታል ታዲያ ብፁዕ ወቅዱስ አቡነ ማትያስም የእግዚአብሔርን ቤት በእግዚአብሔር መንገድ መምራት እንደሚገባ በማስጠንቀቂያ ጭምር መልእክታቸውን አዲስ ለተሾሙት ብፁዓን አባቶች ይሆናሉና እንዲሁም ለሌሎች ቅድስት ቤተ ክርስቲያንን ለሚያገለግሉ ብፁዓን አባቶች አስተላልፈዋል። ሙሉ መልእክቱንም ይዘንላችሁ ቀርበናል። ክብራትና ክብሯን ውድ የጊዜ ሚዲያ ቤተሰቦቻችን ደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችንም የተለያዩ አዳዲስ መረጃዎችንና ጉዳዮችን ይዘንላችሁ መተናል። ወደ መረጃችን እንለ እንደሚታወቀው እንግዲህ ከቀናቶች በፊት በተጠናቀቀው የቅዱስ ሲኖዶስ ምዕላተ ጉባኤ ላይ ሁለት ብፁዋን አባቶች በምርጫ ተመርጠው እንደነበር የምናስታውሰው ጉዳይ ነው። ታዲያ እነዚህ ሁለት ብፁዋን አባቶች ማለትም ብፁህ አቡነ ዲዮስ ቆሮስና አቡነ ሳዊሮስ ናቸው። ታዲያ እነዚህ ብፁዋን አባቶች አሁን የተመረጡበት ቦታ ወይንም ደግሞ አሁን ከቀናቶች በፊት የተሰጣቸው ቦታ ብቻ ሳይሆን የሚያገናኛቸው ከዘጠኝ ዓመታት በፊት እነዚህ ብፁዓን አባቶች በዚህ ቦታ ላይ እንደነበሩ ታሪክ ይነግረናል። እንግዲህ ጉዳዩ እንደዚህ ነው። ከዘጠኝ ዓመታት በፊት እነዚህ ብፁሀን አባቶች የኃላፊነት ቦታቸው ብቻ ተቀይሮ፣ ማለትም ብፁሕ አቡነ ሳዊሮስ በዋና ጸሐፊነት፣ ብፁሕ አቡነ ዲዮስቆሮስ ደግሞ በጠቅላይ ቤተ ክህነት ስራ አስኪያጅነት ከዛሬ ዘጠኝ ዓመታት በፊት በቅዱስ ሲኖዶስ ምልአተ ጉባኤ ተመርጠውና ይህ የኃላፊነት ቦታም ተሰጥቷቸው እንደነበር ለሶስት ዓመታትም አገልግለውበት እንደነበር ብዙሃኖቻችን የምናውቀው ጉዳይ ነው። ታዲያ በአሁኑም ይህ አስደናቂ ክስተት ዳግም ተከስቶ እነዚህ ሁለት ብፁዓን አባቶች ሳይለያዩ የኃላፊነት ቦታቸው ብቻ ተቀይሮ ብፁዕ አቡነ ሳዊሮስ በጠቅላይ ቤተ ክህነት ስራ አስኪያጅነት፣ ብፁዕ አቡነ ዲሆስቆሮስ ደግሞ የቅዱስ ሲኖዶስ ዋና ጸሐፊ በመሆን ተመርጠዋል። ታዲያ እንግዲህ ይህ የሁለቱ ብፁዓን አባቶች ዳግም በቅዱስ ሲኖዶስ መሾምም ከዘጠኝ ዓመታት በኋላም ይህ ጉዳይ ዳግም መፈጸሙ ብዙሃኖቻችንን ያስገረመና ያስደነቀ የቅዱስ ሲኖዶስ ውሳኔና የቅዱስ ሲኖዶስ የምርጫ ሂደት ሆኗል። እንግዲህ ይህ በእንዲህ እንዳለ ነው በትላንትናው እለት ለነዚህ ሁለት ብፁዓን አባቶች አቀባበል የተደረገላቸው። ታዲያ በዚህ የእነዚህ ብፁዓን አባቶች አቀባበል ላይም ብፁዕ ወቅዱስ አቡነ ማትያስን ጨምሮ ሁለቱ ብፁዓን አባቶች መልእክታቸውን አስተላልፈዋል። ብፁዕ ወቅዱስ አቡነ ማትያስ በመልእክታቸው የእግዚአብሔርን ቤት በእግዚአብሔር መንገድ መምራት እንደሚገባም ጥብቅ የሆነ መልእክታቸውን ጭምር ለሁሉም ብፁዓን አባቶች አስተላልፈዋል። ይህ በትላንትናው እለት በጠቅላይ ቤተ ክህነት ጽርሐ ጽዮን አዳራሽ የተከናወነው የሁለቱ ብፁዓን አባቶች የአቀባበል መርሃ ግብርም ብፁዕነታቸውን ብፁዕ ወቅዱስ አቡነ ማትያስን ጨምሮ በርካታ ብፁዓን አባቶችም ተገኝተውበታል። ብፁዕ ወቅዱስ አቡነ ማቲያስም በቅዱስ ሲኖዶስ ምልዓተ ጉባኤ ለተመረጡት ጠቅላይ ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊም የአቀባበል መርሃ ግብራቸው ላይ ተገኝተውም ባስተላለፉት አባታዊ መልእክታቸውም እንዲህ ሲሉ ተናግረዋል። የእግዚአብሔርን ቤት በአምልኮተ እግዚአብሔርና በጸሎት ከመራ ነውም ሁሉም ነገር ቀና ይሆናል። አለማዊ መንገድም ዓለማዊ መንገድ ከተደባለቀበት ግን አደገኛ ነው፣ ሲሉም ብፁዕነታቸው የመምራትን ጥበብና እንዲሁም ደግሞ ባልሆነ መንገድ ሲጓዙም አደገኛነቱን አሳስበዋል። ብፁዕነታቸው ጋሻና ቅን ለየቅን ነው ያሉ ሲሆን መንፈሳዊነትንና ፖለቲካንም ለይተን ልናየው ይገባል በማለትም አጽንኦት ሰጥተው መልእክታቸውን አስተላልፈዋል። አያይዘውም ዘውን ብፁነታቸው እንደገለጹት ከሆነ እንግዲህ ለአዳዲሶቹ አመራሮች የሁላችንም ድጋፍና ጸሎት ያስፈልጋቸዋል። ስለሆነም ሁላችንም እንደ አንድ ቃል ተናጋሪ፣ እንደ አንድ ልብም መካሪ በመሆን በሀቅ በቅንነት ልናግዛቸው ይገባል በማለት የተናገሩ ሲሆን ይህችን ታላቅ ቤተ ክርስቲያናችንን በእግዚአብሔራዊ መንገድ ሰርተን ካልጠበቅናት አደጋው የከፋ ይሆንብናል በማለት ቅዱስነታቸው ስጋታቸውን ጭምር አስቀምጠዋል። ሰላም የሚገኘው ከሰላማዊቷ ቤተ ክርስቲያን ነው ያሉት ብፁዕነታቸው ብፁዕ ወቅዱስ አቡነ ማትያስ ከቤተ ክርስቲያን ያልተገኘ ሰላም ከየት ሊገኝ ወይንም ደግሞ ከየት ሊመጣ ይችላል የሚል ጥያቄ የሚያጭር ሀሳባቸውንም አንስተዋል። የተሰጠንንም ኃላፊነት የተሰጠንም ኃላፊነት እጅግ ጥብቅና መንፈሳዊ እንደመሆኑ መጠን መንፈሳዊ በሆነ መንገድ ልንመራውም ይገባናል። መንፈሳዊ በሆነ መንገድ ልንመራውም ይገባናል። ለሀገራችን ሰላም የበኩላችንንም አስተዋጽኦ ማበርከት አለብንም በማለት ብፁዕነታቸው ከመልእክታቸው ባሻገር የሰላም ጥሪያቸውን ጭምር አቅርበዋል። ታዲያ ብፁዕነታቸው በዚሁ መልእክታቸው አጽንኦት የሰጡበት አንድ ጉዳይ ቢኖር ጥላቻ፣ ዘረኝነት፣ ጎጠኝነት አይጠቅምም። እኛ መንፈሳዊያንን እግዚአብሔርም ሲፈጥረን ንጹሐን አድርጎ ነው የፈጠረን። በራሳችን መንገድ በመጓዛችን ነው ወርደን እታች የተገኘ ነው። ስለሆነም እኛ ጠባቂዎች መሆናችንን አውቀን የጠባቂነት ሚናችንን ከጥላቻ ከዘረኝነት እንዲሁም ደግሞ ከጎጠኝነት በራቅ መንገድ በመፈጸም ለሰይጣን ሳይሆን ለእግዚአብሔር ልንገዛ ይገባናል፣ በማለት ብፁዕነታቸው መልእክታቸውን አስተላልፈዋል። በመጨረሻም ብፁዕነታቸው አሁን ላይ ለተመረጡት ብፁዓን አባቶች እግዚአብሔር አምላክ ጽናትን ብርታትን ይስጥልን፣ የአገልግሎት ዘመናቸውንም ይባርክልን እንዲሁም ደግሞ የአገልግሎት ዘመናቸውን ጨርሰው የተሰናበቱትንም አባቶች እግዚአብሔር አምላክ በቸርነቱ ይጠብቅልን፣ ስራቸውንም ሁሉ ይባርክልን በማለት ብፁነታቸው አባታዊ ቡራኪያቸውን በመስጠት መርሃ ግብሩ ሊጠናቀቅም ችሏል። እንግዲህ በሌላ በያዝነው መረጃችን ደግሞ ርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶች የእናቶች አንድነት ገዳም የአራቱ ጉባኤያተ መጻሕፍት የምስክር ቤት ጉባኤ መልእክት ወይንም ደግሞ መግለጫ ማውጣቱ ተሰምቷል። ታዲያ ይህ መግለጫ ይህ መልእክት ለመላው ኦርቶዶክሳዊና ለመላው ምእመን እንደመሆኑ መጠን ይህንን መረጃ እኛም ይዘንላችሁ መጥተናል። ይህ መግለጫ እንግዲህ የተላለፈው በኢትዮጵያና በመላው ዓለም ለምትገኙ ኢትዮጵያዊያንና ኦርቶዶክሳዊያን የተዋህዶ ልጆችና የጉባኤ ቤታችን ቤተሰቦች በሙሉ የጉባኤ ቤታችን ቤተሰቦች በሙሉ እንደምን ሰነበታችሁልን እኛ አምላክ አበው እግዚአብሔር አምላክ የተመሰገነ ይሁን ደህናነን በማለት መግለጫው መልእክቱን ጀምሯል። እንግዲህ መግለጫው የርዕሰ ገዳማት አድባራት ጣና ቅዱስ ቂርቆስ የደረሰበትን የእሳት አደጋ ተከትሎ የወጣ ሲሆን ይህንንም ተከትሎ ተጨንቀው እረፍ ታተው ብዙ ሲጨነቁና ሲያስቡ ለነበሩ ኦርቶዶክሳውያን ምእመንም እረፍትን የሚሰጥ መግለጫ ይሆን ዘንድም እንደተላለፈ መልእክቱን የሰጡት አባቶችም ተናግረዋል። በመሆኑም በመልእክቱ የርዕሰ ገዳማቱ አድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አራቱ ጉባኤያተ መጻሕፍት የምስክር ትምህርት ቤት በእሳት እንደተቃጠለ በማህበራዊ መገናኛ በማህበራዊ መገናኛ መረቦች እንደተላለፈ እንዲሁም ደግሞ ብዙዎቻችሁ ተጨንቃችሁ እንደነበር እናውቃለን። በመሆኑም ከጉባኤ ቤቱ ሐሙስ ግንቦት ሰባት ቀን 2017 ዓ ም እሳት ከቤቱ ተነስቶ ለደቀ መዛሙርቱ ተሰርቶ የነበረውን ቆርቆሮ ቤት ሙሉ በሙሉ አውድሞብናል። እንዲሁም ደግሞ የበርካታ ደቀ መዛሙርት ልብስና መጻሕፍቶቻቸውም ተቃጥሎብናል። ነገር ግን በሰማቱ በቅዱስ ቂርቆስና በእመቤታችን በቅዱስ ቅድስት ድንግል ማርያም ጸሎት ጌታችን መድኃኒታችን ኢየሱስ ክርስቶስ ጠብቆን ጉባኤ ቤታችን እንዲሁም መጽሐፍቶቻችን ደህና ናቸው። በርካታ መጽሐፍቶችንም ማዳን ችለናል። ስለሆነም እኛም ደቀ መዛሙርቱም ዋናው ጉባኤ ቤትም እንዲሁም ገዳማችንም ደህና ነው። ሁላችሁም በዚህ ጉዳይ እንዳትጨነቁ እንዲሁም ደግሞ እንዳታስቡ ስንል መልእክታችንን እናስተላልፋለን። በወቅቱም ይህንን መረጃ ወይንም ደግሞ መልእክት ያላወጣንበትን ምክንያት ጊዜው የቅዱስ ሲኖዶስ ምልዓተ ጉባኤ የተጀመረበት በመሆኑ ለቅድስት ቤተ ክርስቲያናችን ተጨማሪ ርዕሰ ጉዳይ ላለመጨመር ለሚዲያ ላለመናገር ወይንም ደግሞ ወደ ሚዲያ ላለማውጣት ወስነን ነበር። አሁን ላይ ግን በተለያዩ መንገዶች ወደ ሚዲያው ይህ ጉዳይ ስለወጣ እኛ ይህንን ጉዳይ ለማጥራት ይህንን መግለጫ ለማውጣት ተገደናል። በመሆኑም ተጨንቃችሁ እንዲሁም ደግሞ ሀሳብ ገብቷችሁ ላጽናናችሁን ወገኖቻችን ይህንን መግለጫ እንድናወጣ ፍቅር ያስገድደናል በማለትም ተናግረዋል። ለጉባኤ ቤቱ ከዚህ በኋላ የሚያስፈልጉ የተለያዩ ነገሮች ሲኖሩም በጉባኤ ቤቱ እንዲሁም ደግሞ በኛው የማህበራዊ ሚዲያ አገልግሎት እንደምንገልጽላችሁ እንዲሁም ደግሞ እንደምናስተላልፍላችሁ እየገለጽን ከዚህ በኋላም ለተጨነቃችሁ ላሰባችሁ ወገኖች ሁሉ እግዚአብሔር አምላክ በምሕረቱ ያስባችሁ ሲሉ ለመላው ኦርቶዶክሳውያንና ይህንን አደጋ ተከትሎ ተጨንቀው አዝነው ላጽናኑ ለመላው ኢትዮጵያዊ ኦርቶዶክሳዊያን ምእመንም መግለጫቸውን እንዲሁም ደግሞ መልእክታቸውን አስተላልፈዋል። በሌላ በያዝነው መረጃችን እንግዲህ ሁለቱ ብፁሃን አባቶች ማለትም ብፁሕ አቡነ ዲዮስቆሮስና ብፁሕ አቡነ ሳዊሮስ ጥብቅ መልእክት ማስተላለፋቸው ተሰምቷል። በትላንትናው ዕለት በተደረገው የሁለቱ ብፁዓን አባቶች የአቀባበል መርሃ ግብር ወይም ደግሞ ስነ ስርዓት ላይ ሁለቱ ብፁዓን አባቶች ስለ ቅዱስ ሰው ቤተ ክርስቲያን፣ ስለ ሰላም እንዲሁም ደግሞ ስለተለያዩ ጉዳዮች መልእክታቸውን አስተላልፈዋል። በመልእክታቸው ላይም ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅም ቅዱስ ሲኖዶስ የሰጠንን አደራ ለመወጣት በምናደርገው ጥረት የአባቶች እንዲሁም ደግሞ የህዝበ ምእመኑ ጸሎት እንደማይለየን እና እናምናለን በማለትም ተናግረዋል። እንዲሁም ደግሞ የቅድስት ቤተክርስቲያን አገልግሎት በመንፈሳዊ መሰረት ላይ የተመሰረተ ሊሆን ይገባል በማለትም ብጹህ አቡነ ሳዊሮስ የገለጹ ሲሆን የቤተ ክርስቲያንን ክብር እንዲጠበቅና ስራ እንዲሳካ ለማድረግም በእቅር ላይ ተመስርተው የቤተክርስቲያንን አስተዳደራዊ ችግሮች ለመፍታት ተቋማዊ ህልውናንም ለማስጠበቅ በቁርጠኝነት እንደሚሰሩም ብጹህ አቡነ ሳዊሮስ መልእክታቸውን አስተላልፈዋል። እንዲሁም ደግሞ ብፁዕ አቡነ ዲሆስቆሮስም የቅዱስ ሲኖዶስ ዋና ጸሐፊ የደቡብ ምስራቅ ትግራይና የራያ አህጉረ ስብከት ሊቀ ጳጳስም የቤተ ክርስቲያንን ክብር ወደነበረበት ደረጃ መመለስ አለብን የቤቱ መልክ ፍቅር፣ ሰላም፣ ደግነትና ርኅራይ ነውና ይህንንም ቤታችንን በክብር ልንጠብቅ ይገባል በማለት አባታዊ መልእክታቸውን አስተላልፈዋል። እንዲሁም ደግሞ የቀደሙ አባቶቻችን ባስቀመጡልን የቤተ ክርስቲያን መልክና ውበ በመጠቀምና ይህንን በጠበቀ ሁኔታ ሕግና ስርዓቷን አክብረን የቀደመ ልዕልናዋን ልናስከብር እንዲሁም ደግሞ የቅድስት ቤተ ክርስቲያንን ክብሯን ልንጠብቅላት ይገባናል በማለት ለሁሉም ብፁዓን አባቶች የሚሆን መልእክታቸውን አስተላልፈዋል። እኔና ወንድሜ ብፁዕ አቡነ ሳዊሮስም ከየት ተነስተን ወዴት መሄድ እንዳለብን ጠንቅቀን ስለምናውቅ ስራችንን በመመካከር በማከናወን ለውጥ እንደምናመጣ እምነታችን የጸና ነው በማለት ብፁዕነታቸው ብፁዕ አቡነ ዲዮስቆሮስ ተናግረዋል። ብፁዕ አቡነ ዲዮስቆሮስ አያይዘው በመልእክታቸው ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ የሚለውን የመጽሐፍ ቅዱስ ኃይለ ቃልንም በማንሳት በሰላም በፍቅርና በአንድነት በመኖር እንዲሁም ደግሞ የቅድስት ቤተ ክርስቲያንን ሕልውና መብት ባስጠበቀ መልኩ ከመንግስት ጋርም ሆነ ከሚመለከታቸው ባለድርሻ አካላት ጋር ተቀራርበን በመስራት የቅድስት ቤተ ክርስቲያንን ክብርና ልዕልና እናስጠብቃለን በማለት ይህንንም ለማድረግ ቃል እንገባለን በማለት ተናግረዋል። በመልእክታቸውም እኚህንና ሌሎች ጉዳዮችን አስተላልፈዋል። በመልእክታቸውም እኚህንና ሌሎች ሀሳቦችን አንስተው አስተላልፈዋል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስላል። በሌላ መረጃ እስክንገናኝ ሰናይ ጊዜ ለእናንተ ተመኘ።